ስቶርሚ የታደች አበበች፣ ስቶርሚ ና አውሪያት። አንቺ ብቻ ስለሆነች ቁጥሬ ያለሽ አንቺ፣ በውስጥ ስለምታወሪያቸው አውሪያትና ትምጣ። የቀረችው ስቶርሚ ና፣ ትርሲት ስቶርሚ ናት። ዋናዋ ተፈላጊ ስቶርሚ ናት። እሷ ጋር ስለሆነ ቪዲዮዎቹ የተላኩት። ለምን ታስፈልጋለች ትርሲት? ኦሬዲ የሴትዮዋን ስልክና ፎቶ ሰጥታናለች። ስለዚህ ትርሲት አታስፈልግም። ስቶርሚ ነው አታው የምታስፈልገው። ጥሩንና የሴትየዋን አውቃታለሁ በመልክ አላለችም እኮ ልካልናለች ፎቶ። ስለዚህ በመልኳ ምንም አያደርግም ፎቶ ልካልናለች። እሷን በቪዲዮ ስላየቻት አበበች ኦልሬዲ። ለቅን ልቦች ለቅን ልቦች ስልክ ቁጥሯንና የሴትየዋን ፎቶ አስተላልፋለሁኝ። ቅን ልቦችም እዛ በህግ እንድትጠየቅ ያደርጋል። ሁለት ቦታ አለ፣ የሆሳምና የማርቆስ ቦታ ነው። ሌላ የሚገባ አካል አለ፣ የምትጋብዙት አካል አለ። አበበች ስዊት ይህን ሀቡ ስሚ፣ እኔና ማርቆስን ያገናኘን ደላላ ነው የተባለው ልጅ መግባት ይፈልጋል። ኦኬ፣ ሜላክሽልኝ ልጅ ነው እሺ። ስለዚህ ማርቆስ እንዳለው ቴሌግራም ላይ አንቺን በደላላ ነው ያገኘኋት ለሽያጭ ቀርባ ያለው ነገር ደላላለ እንደ መሀላችሁ አገናኝ ነው ወይ? የለም እሱ ዝም ብሎ ሲቀባጥር ልጁን ያለ ሀጢያቱ ሀጢያተኛ ሲያደርግ ነው። ማርቆስ ናፈቀኝ አለች፣ አንዱ ኮመንት ላይ አይኖ ለምን እንደናፈቀሽ አውርተሽ ታውቂያለሽ? ሪካርድ እኔንም አድርጎኛለሁ የሚለው ነገር አስጨንቆሻል። ዛ ነው ኢትዮጵያዊው ባልታዛር የታለ እያለችት ይመጣል። ኢትዮጵያዊው ባልታዛር ይሄኛው ነው፣ ይሄ ነው ትሪዲ እሱ ነው። እሺ፣ እስቲ ድምፁን ያሰማን እሱ ለመሆኑን ለማረጋገጥ ነባ፣ ቦዞ ነው። ሰላም አመሻችሁ ሰላም እንዴት ነው ወንድሜ? አለን አለን። እሺ እየሰማንክ ነው። እኔ ምልሽ ስዊት፣ እሱ ደላላ እንዳልሆነ አንቺን ከማርቆስ ጋር እሱ እንዳላገናኘሽ ለመመስከር ነው የመጣው። ኦፍኮርስ አው ምንም እኔ ቴሌግራም ላይ ምንም አይነት ነገር እንደሌለኝ ዘንድ ደግሞ እኛ ዲያስፖራ ምናምን አናቅ ስፖራ ቴሌግራም ላይ ያገኘኋት ነው ያለው። እራሱ ነው መጥቶ ለምኖት ስልኬን የወሰደው። ከሱ ምን ብሎ ነው የወሰደው? እሱ ለአንቺ ምንሽ ነው ትሪዲ? ለአንቺ ምንሽ ነው? ኤክስ ነበር የኔ ኤክስ ነው። ኦኬ ያንቺ ትሪዲ ያንቺ ኤክስ ነው። ሶ ማርቆስ መጥቶ ትሪዲን የኤክስ ክንፍ ቁጥር ስጠኝ እባክህ ብሎ ተቀም ለምኖ ተቀብሎ ነው ወስዶ የጀነጀነሽ ያ ኤክስሽ ግን እንዴት ቁጥርሽን ይሰጣል? የጣለውን ሲያነሱበት አያንገበግበው? አይቆጭውያ? እንደዛ ሳይሆን እኔ እና እሱ አሁን በጣም ጥሩ ወንድሜ ነው። ኧረ ወንድ ልጅ የጣሉበትን ሲያነሱበት አይወድም ማሪ የምናውቀው እንደዛ ነበር። እሺ ኤክስዋ እና እሺ ስለዚህ አንተ ደላላ እንዳልሆንክና አንተ ለማርቆስ እንዳላገናኘኸው በኮሚሽን፣ እሱ እንዳለው ከሆነ ማርቆስ እኔ ያገኘኋት ስዊቲን ቴሌግራም ግሩፕ ላይ የሚሸጥበት ገበያ ገበያ አለ እና ከዛ ነው የገዛኋት ከዛ ነው ያገኘኋት ብሎ ነው ስሟን ያጠፋው ሰው። እሷ ደግሞ አንተ ደላላ እንዳልሆንክ አንተ ኤክሷ እንደሆንክና አንተን ለምኖ ቁጥሯን ቁጥሯን እንደወሰደ ነው እየነገረችን ያለችው አሁን አንተ ማይኩን ያለው ነገር እሷ እንደነገረቻችሁ ነው። ሲጀምር ማርቆስ የሚባል ሰው እኔ እኔ ገዝትሌ ነው መቶ ማውቀው በቃ በውስጥ በኩል አወራኝ። እኔ ውጭ ነው ምነው ጓደኛ የለኝም ምናምን በቃ ለቅሶ ነው ያወራው። ሲጀምር እዚህ ጋ የሚታመን አይነት ሰው አይደለም። እዚህ ጋ በሙሉ እሱ ሊወቅስ ነው የተገኘው። እሱን እሷ ደግሞ ረጅም ጊዜ ጓደኛ ነች ፍቅረኛም ነበረች። እሱ ነው ገርስትር የገብተን አያት ቁጥሬን ካልሰጠህ ብሎ ቁጥሯን ካልሰጠህም ብሎ በቃ አስጨነቀኝ። ኦኬ ለእሷ ነግሬያት ነው የሰጠው ሲጀምረው እዛ ረጅም ጊዜ ሲጀምር አወርተዋል ምናምን ነገር ያለውን ነገር ጥሩ ሰው መስሎ ነው የሚቀርበው እሱ ሲቀርባት፣ እርግጠኛ ነኝ ሷ ደግሞ የሚያወሩትን ነገር በሙሉ ትነግረኝ ነበረ። ከዛም በቃ ያደገ መሰለኝ ከኔ ጋ አጣላት እሷ የሆነ ነገር ብሎ ምን ብሎ እንዳጣላትም አላውቅም። ከኔ ጋ ያላትን ኮንታክት እንድታቆም አደረጋት። እሱ ነው እንደሚያደርግሽ እሱ ነው እንደዛ ምናምን ብለው ከኔ ጋር ቆራረጣት። ረጅም ጊዜ አብረው ቆይተዋል። ያለውን በመሀላቸው የነበረውን ነገር አላውቅም። ከዛ ደግሞ መጡ ስልሽ እሱ እኔን መስደብ ጀ- ተቋርጠሃል፣ አልሰማንህም ወንድሜ ተቋርጠሃል። በቃ እናት እንዲቱን ነው የሚያውቀው። እንደዚህ ነው እሷን ያስለቅሳታል፣ ያስፈራራታል ያስፈራራታል እሷን። እሷ ደግሞ አትደብቀኝም ያለውን ነገር ትነግረኛለች፣ እንዲያርጉኛል እንዲያርጉኛል ብላ ትነግረኛለች። እና ያለው ነገር ይሄ ነው። እኔ እሷን አላገናኘኋትም፣ ነግሬ ነው ቁጥሯን የሰጠሁት። ገንዘብ አልከፈለህም። አንዴ አዳምጠኝ ወንድሜ ማርቆስ፣ የስዊትን ቁጥር እንድትሰጠው ገንዘብ አላከለህም። ደረሰኛለኝ እንጃ ነገር ከማግ ለእኔ ለእኔ ነብዩ ዳዊት የሚል አካውንት ያሳየኝ ሲቪ አረ ችግር የለ ሲቪ አካውንት ነው የምጠቀመው፣ እያሳየኝ ነው። አስራ ስምንት ደረሰኝ ነው የላከልኝ፣ አስራ ስምንት የተለያዩ ደረሰኞች ለሴቶች ብር ያወጣበት፣ ሴቶችን የሚያገናኙት ለወንዶች የከፈለበት ምናምን። ስዊት ደግሞ ስዊት ነው ይልካለታለች እርሽ፣ የኔን አካውንት ልላክልሽ። እኔ አንድ አካውንት ነው ሲቪ ብቻ የምጠቀመው ንግድ ባንክ። ከዛም እሱን አስተያይና አንቺ ማረጋገጥ ትችላለች። ሁለተኛ ደግሞ እሷን ጠይቂያት፣ ሌላ የላከችበት አካውንት አላት። ለእሱ የተላከበት ሃያ ምናምን ሺህ ብር ሀያ አራት ሺህ ብር አሁ ነብራና፣ እሷ ልካልታለች። ጭራሽ አደለም እሱ ለሰው ሊልክ ይቅርና፣ እንደዚህ አይነት ነገር የለም ሲጀምር። በማላች ስለምን ገንዘብ እንደሚያወራም አላውቅም። ጥሩ ስለዚህ አንተ ጀስት ቁጥሯን የሰጠከው እሱንም ብቸኛ ነኝ ምናም ብሎ ስላለቃቀሰበት ስለለመነ አደል? ጥሩ። ሰምታችኋል ጋይስ። አሁን ማርቆስ ሲመጣ ደግሞ የሚለውን እንሰማለን። አዊየ ሆሳሚ ሰላሳ ደቂቃ ብቻ ጠብቅኛ ያለሽ ጠብቋለን። ችግር የለም። ስዊቲ ትሪዲ ሌላ እንዲናገርልሽ የምትፈልጊው ነገር አለ ምንድን ነው አይ በቃ ማለት ነው ነገር ተያብሮልኝ በጣም አመሰግናለሁ ኦኬ ማርቆስ መጥቶ ትናንትና ስዊቲን ቴሌግራም ግሩፕ ላይ ወንድና ሴት ማገናኛ ግሩፕ ላይ ኮሚሽን ከፍዬ ነው ያገኘኋት ከደላላ ደላላውም እሱ ነው ነብዩ ነው ብሎ ነበረ ይኸው መጥቶ እሱ እኔ ደላላ አይደለሁም ኤክሴ ነበረች መጥቶ አለቃቀሰብኝ። ብቸኛ ነኝ ምናምን ቁጥሯን ስጠኝ ብሎ ለመነኝ። ሲለምነኝ ሲያለቃቅስብኝ ደግሞ ወንድ ልጅ ነኝ ወንድ በወንድ አይጨክንም፣ ሰጠሁት ቁጥሯን። ይኸው እስካሁን ሲጀናጀኑ ቆይተው ያደረገውን አደረገ። እያስፈራራት እያስደቀሳት ነበር። አቢባ ትንሽ እኔ አሁን እዚህ እዚህ ላይ መቆየት አልፈልግም ፋሚሊ ምናምን እንደዚህ አይነት ሪከር እንዳይ ስለማልፈልግ መሰከር ላ ቴንኪ በጣም ጨርሰካል። እናመሰግናለን። ይኸው መሰከርክላት ነፃ ውታለች ጨርሳለች። ደላላ አይደለም ኤክሷ ነበር። ፊኒሽ። ስለዚህ እሱ እንዳለው ማርቆስ እንዳለው ትናንትና ስትሸጥ ገበያ ላይ ነው ያገኘዋት። ቴሌግራም ገበያ ላይ ስትሸጥ ነው ያገኘዋት፣ ከደላላ ነው የገዛዋት ብሏል፣ ግን ውሸት ነው። አረጋገጥን። ጨረሰች፣ ስሟን አጸዳች። አሁን ሲመጣ ደግሞ ማርቆስ የሚለውን አብረን እንሰማለን። ሆሳማም ይመጣል። ሆሳም ማለት በፎቶ የሚነገድበት ልጅ በፎቶ። ይሄ ሁሉ ሴት ማርቆስ ያወራው በሆሳማ ፎቶ ነው። በሆሳማ ፎቶ እና ቪዲዮ ከኢንስትግራም ላይ እያወረደ የሆሳማ ውሻ ሳይቀር አልቀረውም። ዳውንሎድ እያደረገ ለሴቶች እየላከ ቤት ስቶሪ ላይ እንኳን የሆነ ነገር ሲያደረግ ዳውንሎድ ያደርግና እዚህ ቦታ ነኝ ይላል ለሴቶቹ። ይኸው እዚህ ካፌ ቁጭ ብዬ እየበላሁ ነው። ይኸው እንዲህ። በቃ በሰው በቃ ኦማይ ጋድ ፈናት ታቱን ሳይቀር እጁ ላይ ያለውን የሆሳማን ታቱ ተነቅሶ በቃ እሱ ሌላ ሰው ሆኖ። ላይክ እኔ እንደዚህ አይነት ነገር እንደሚያስታውሰኝ ታውቃላችሁ። በልጅነታችሁ የሆነ በቃ የድሀ ልጆች ነን አይደል? ቂጣ ምናምን በልተን ቁርሳችንን ትምህርት ቤት ሄደን የሀብታም ልጅ ፍርፍር በቂኔ ቁርሴን በላው እንቁላል አልበላው ሲለል ሰምተን እንቀናና ሌላ ቦታ ሄደን ሰው ማያቀን ቦታ ደግሞ ስንሄድ እኛ ፍርፍር በቂኔ ቁርሴን በላው እንቁላል አልበላው ብለን እናወራለን። ላይክ የዛን ሰው ህይወት ስለቀናንበት የዛን ሰው ህይወት ስለተመኘ ነው። ግን የህፃንነት ነው፣ ልጅነት ነው አይደል? አሁን ግን ትልቅ ሆነን ግን ሌላን ሰው ለመምሰል መሞከር ይዜት ኖርማል ታቱን ሳይቀር ኮፒ እስከማድረግ እሱን መስሎ ለመታየት ከባድ ነው። ሆሳማና ማርቆስን ነው እየጠበቅን ያለ ነው። አሁን ደግሞ ሀቡ ትላንት ከአንቺ ቤት ከወጣን በኋላ ሌላ ሰው ቤት ሄዶ ሲያወራ ነበር። ማን ማርቆስ? አዎ ሁለት ሰው ምናምን ነበር። እኔ ተደውዬ ተጠርቼ በቃ የምር መናገሩን ላቃተኝ ሰደበኝ፣ ሰው ፊት ምናምን እና አንቺስ ለምን ሄድሽ? ምን አስኬደሽ? ለመሰደብን ሄድሽ? አሁንም አትበረችም? አሁንም እሱን ትከታያለሽ እንደ ጭራ ኖ፣ ወይ እንደዛ አደለም ሀው፣ እንደዛ አደለም። ገንዘቤን በላችኝ፣ ገንዘቤን በላችኝ ያለ እኔ ኢንስታግራም ላይ ደወሉልኝ። ምን ያመጣል? ገንዘቤን በላችኝ ሲል ደጋረኩ። እሺ በናሽ ቆይ፣ ገንዘቤን በላችሁ ሲል ደግ አደረኩ ብትይ ምን ያመጣል? እስኪ ይሄን ያመጣል በይ ደግ አደረኩ። ገንዘቤን በላችሁ ሲል ደግ አደረኩ። በቃ ያለቃቀሳል እንትን ይላል ገንዘቤን የበሉ ናቸው። እሺና ገንዘብን ላስመልስልክ፣ ይኸው ገንዘብን በሉ ምትላቸው ሴቶች እዚህ ጋር ተደርድረዋል። ና ገንዘብን ላስመልስልስ ነው ደረሰኝ አስራ ስምንት ደረሰኝ ላክልኝ ዋትሳፕ ላይ አንተ ራስክ ናና፣ መጥቶ እዚህ ላይቭ ላይ ገብቶ ነገ ዛሬ ስራ አለኝ ነገ አምስት ሰዓት ብሎ ቀጠረናለን ሊሁ፣ አሁን አምስት ሰዓት ነው። በኢትዮጵያ ከምሽቱ አምሳት ነው። አሁን ይምጣ፣ ማስረጃዎቹን ያቅርብ። ሀቅ ያለው ሰው ይመጣል። አሁን ካልመጣ ፎቶን እናደርጋለን፣ ታሪኩን ይዘከዘክለታል፣ ስክሪን ሪከርድ ይለቀለቅለታል። እኔ ፎቶን ለጥፌ የሱን እና የሆ ሳማን ቪዲዮ ሰራለሁ፣ በቃሌ መሰረት አለቀ እና የህጉን ጉዳይ አለ ማለት ዛንትና እናናግዝሻለን ያሉት ኦፍኮርስ፣ በህግም እንሄዳለን እንዴ ራሷን ያጠፋች ሴት ብትኖርስ በሱ ምክንያት እኛ ያልሰማ ነው? ራሷን ያጠፋች ሴት። እነዚህ ሶስቱ መድኃኒት ጠጥተው የዳኑ ናቸው። መድኃኒት ከጠጡት ውስጥ አንዱ አስዊቲ መድኃኒት ጠጥታ ሆስፒታል ገብታ ነበረ። ቪዲዮ እያያዘባቸው እያስፈራራቸው፣ እንዲህ ማንም ሰው እኮ ገርል ፍሬንድ ቦይ ፍሬንድ ይሆናል፣ ጊዜ ያሳልፋል፣ ከዛ ከበካው ይለያያል። ማንም ማንንም በግድ አስሮ ማስቀመጥ አይችልም። ይሄ ወንጀል ነው። ማንንም እያስፈራራን ይሄ እናረግሻለው ይሄ እናረግብሻለው እያለን እያቆየን የራሳችንን ማድረግ አንችልም። በፍጹም ፍቅር ነፃነት ነው። ምንም ሰው ሰውን ይተዋወቃል፣ ይመቻቻል፣ አብሮ ይቀጥላል፣ ሲበቃው ይበቃዋል። ማንም ሰው ሴትም ሆነ ወንድ፣ ሴቷም ወንዱን በምንም ነገር ማስፈራራት አትችልም። እስከፈለገ ድረስ ብቻ ነው አንድ ሰው አብሯት የሚሆነው ወንዱም እንደዛው። ሰዓቱን ልጠብቀን ካልመጣ ፎቶን አርገን እንጀምራለን መነጋገሩ በማርቆስ ቫይረስ የተጠቃችሁ ካላችሁ ከመረጃ ጋር መግባት ትችላላችሁ መጀመሪያ ፕሮፋይላችሁን ትልካላችሁ ማስረጃችሁን ትልካላችሁ ከዛም እዚህ ጋር አስገባችኋሉ ዝም ብሎ ወሬ እኔ ያለ ማስረጃ አልቀበለም ዊ አር ኦፕን ትናንትና የማርቆስን ጓደኛ አመጣዋለሁ ብለሽ ነበር የታለ ማሬ ዛሬ ስራ ላይ ነው ሀቡ ግን መምጣቱ አይቀርም። ወይ ዛሬም ካልመጣ ኤኒ ታይም አገናኝዋል አንቺ ማለት ነው ጀስት ለምስክርነቱ አይደለ? ዛሬ ስራ ላይ ነው ልጁ። ለዛ አልነገርሽውም ነበር ቮይስ አስቀምጭለት ነበረ። አይ ቲንክ ዚ ነው ግን ይመጣል። ችግር የለውም። ለማን ጥሩ መጀመር እንችላለን። ከሶስታችሁ ማለት ነው ከአራታችሁ ከአበበች ከስዊቲ ስቶርም ያው ስቶርም ፍቅረኛዋ አይደለችም። ቪዲዮቹን የላከላት ናት። ስቶርም የጓደኝነቷ ለአበበች አበበች ነው። ጓደኝነትሽ ስቶርም ለአበበች ነው ወይስ ለዊ አሮፕን ገኔ ነው? ስቶርም ገኔ ነው። ኦኬ ጓደኝነቷ ለዊ አሮፕን ነው። ፍቅረኛው አይደለችም ግን ከእሷ ጋር ሲጣላ ለእሷ ነበረ ቪዲዮቹን የሰማንያ ሶስት ሴቶችን ቪዲዮ ራቁት ቪዲዮ የላከላት ለስቶርም ነው። ስለዚህ እሷ ፍቅረኛው አይደለችው፣ ጓደኛ የዊአር ኦፕን ጓደኛ ናት። ከሶስታችሁ የሚቀድመው ማን ነው? ማርቆስን በማወቅ ዊአር ኦፕን ስዊቲ፣ ወይስ አበበች? ማ ዊአር ኦፕን አንቺ እንጀምራለን፣ ጀምሪ። ከትናንትና ጀምሪ ነው ጀምረው፣ ታሪኩ ከመጀመሪያው ጀምሮ ከመጀመሪያው ጀምሮ። እኔ ደግሞ ራሴን በትልቁ አረግና ፎቶውን አደርጋለሁ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 የሆሳምን ፎቶ አድርጌዋለች አለኝ። ከዛ ገብቼ ፎቶውን አደረኩት። አስፈላጊ ነው ስለው አዎ ጥሩዬ ደስ እንዲላት። ምክንያቱም ከኔ በፊት እዛ ቢጎ ላይ ነበረች። ሆነች ልጅ ስለ እሷ በጣም ብዙ ባድ ነገር ነው የነገረኝ ማለት ነው፣ በጣም ብዙ እና ልጅቷ ራሱ ከኔ ከሱ ጋር ሆኜ ትከታተለኝ ነበረ። ሶ ከዛ ጥሩዬ ጋር ገባን፣ አወራችኝ፣ በጣም መረቀችን ምናምን እና ልክ እሷ ጋር ስገባ ጥሩዬ፣ እቺ ላይ እንደ ሪታ አይደለችም፣ እሺ አላት። እንደሪታ ዱርዬ ምናምን አደለችም። ጥሩዬ ማለት እናቱ፣ እናቴ እያለ ለሰው የሚያስተዋውቃት ያ ያ ያ። ታዲያ ጥሩዬ ራሷ እናቱ፣ ቺ የምታክል ሴትዮ ቢጎ ትጠቀማለች? ኖ ኖ፣ ተደው ኢሞ ላይ ነው እኮ ግሩፕ ገብተን፣ ከዛ ጥሩዬ እንደሱ አደለችም ምናምን ሲላት በቃ መረቀችን። ይቺ በጣም ተወዳሃለች ምናምን አለችው። ምክንያቱም ፕሮፋይሉን አድርጌዋለሁ። አየሻ እዚህ ጋር ራሱ ድራማ ሰርታለች፣ የእሱ ፎቶ እንዳልሆነ እያወቀች በጣም ነው ታዲያ። እሷ እኮ አየሽ እናት እኳ የእውነት እናት እኳ አደለችም። እንዴት ለሰማኒያ ሶስት ሴት እናቴ ናት እያለ ያስተዋውቃታል? እውነተኛ እናት የምትሆን ይቺ እናት አይደለችም። ተከፍሏት ነው የምትሰራው ከሱ ጋር አዎ። ማለት ይሄ ራሱ ማረጋገጫ ነው። ትክክል ፎቶውን አርጋ መጣች። ይቺ እውነትም ትወድሃለች ነገር አለችው። ከዛ መረቀችን በቃ እናወራለን ችግር የለው ምናምን አለ። እንዳልኩሽ እኔ ብራዘሪን አስተዋወቅሁት። ያው እኔ እናቴን አስተዋውቄሽ እንዴት? ምክንያቱም ከጎንሽ ያሉትን ሰዎች እንድታስተዋውቂ ይፈልጋል። ሰው አስተዋውቂ ማለት አታሚኝ ምናምን ማለት ነው። በሰዓቱ ጓደኞቼን እራሱ አስተዋውቂዋለሁ፣ ግን የሆነ ነገር ሀፕን ሲያደርግ ኢቨን እኔ ጓደኛ እንዲሰጥ ስልክ ሰጥቻት ሁሉ የሰደበብኝ ጊዜ አለ። በጣም ዘግናኝ ስድብ ማለት ነው። በጣም የሚያስጠላ ስድብ፣ በጣም እንደዚ። ከዛ እንደዛ እያለ የሆነ ሰዓት ላይ እኔ ሻወሩ ጄ እንዳልኩሽ፣ ስልክ አይዘጋም ስልክ በቃ ስልክ መቼም ነው ማዘጊው። ከዘጋሽ ላይክ አበበችን እንደሚያስጨንቃት እንደነበረው እንደዛ ነው የምትወኘው። ስልክ ከዘጋሽ የሆነ የሚያወራሽ ሰው አለ ምናም ምናም ብለው፣ በቃ በጣም ይጨቃጨቅሻል። አንቺ ከኔን ላንትን አለ እኔ ታሪኬን ስለነገርኩሽ ነው ምናም ይልሻል። ሻወርም ታሪኬን ስለነገርኩሽ ማለት ሴ በሴት እንደተበደልኩ ስለነገርኩሽ ነው የምትኮሪብኝ አይነት ነገር። አዎ በቃ እንደ አንቲሳን። ታዲያ ቆይ እሺ፣ ስተኙስ? እንደው ስልኩን ክፍት አርጋችሁ እንድተኙ ነው የሚያስገድደው? ስትወስዱስ ሻወር ቤት ይዣ አልገባም ስልኬን ማለት ነው።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 እኔ እሱን እንድጠራጠረው ያደረገኝ የሆነ ሰዓት ቪዲዮ እያወራን ብዙ በቃ እኔ እና እሱ በጣም ከሄድም በኋላ ማለት ነው፣ እንዲህ እያወራን ቪዲዮ ተቋረጠ። እየተወራ ማለት ነው። እሱ ቪዲዮ አይከፍትም ነበረ። ከዛ ቪዲዮ ሲቋርጥ በልሽ ስደውል የሆነ ትልቅ ሰውዬ፣ አሁን ፕሮፋይል ሊደረግ የሰጠሁሽ ፎቶ፣ እሱን አየሁት። ከዛ በጣም ደነገጥኩና ማናቸው ምናምን አልኩት።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 እስከዛ እኔታች ጆይን ስል ከግንባሩ በላይ አየውት ሙሉ ነጭ ነው። ከዛ በቃ ምንም አላልኩም፣ ጸጥ ብዬው ገብች ቁጭ አልኩኝ። ከዛ ኔ ዝም ስል በዛ ሰት በቃ የሆነ ብዙ የሚሰማሽ ስሜቶች አሉ፣ በጣም ትደነግጫለሽ ምናምን። በስድብ በቃ ለሊቱ ሙሉ እየሰደበኝ በቃ ተቀየርሽ ነገር ብሎ እኔ ምንም አላልኩትም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 ጀለ ሲ እኮ ነው አጠገቤ ተኝቶ፣ ትናንትና ያልኩሽ እሱ እኮ ነው እንዴ። የምርሽ ነው ግን አይተሽዋል ነው እንዴ? ታዲያ አንተ ውስጥ አንተ ጋር ምን ይሰራል እሱ ስለው፣ አይደለም እኮ በቃ ስልኬን ይዞት ነበር ማለት ነው ብላ ብላ ብቻ ረስቸዋለሁ አለኝ ማለት ነው።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 አይደለም ፎቶ ካልሆነ ራሱ እኔ ችግር የለብኝም፣ ምክንያቱም በዝበተና ጊዜ አውራውት ከአንተ ጋር እንጂ ከፎቶ ጋር አይደለም። ሶ ኢትስ ኦኬ፣ ካልሆነ ተናገር ብዬ በተደጋጋሚ ጠይቀው ነበር። ግን እሱ ግን እኔ ውሸት የሚዋሽ ሰው ይገደል የምል ሰው ነኝ፣ እኔ ውሸት አልወድም፣ ጦር ዬ ትሙት ምናምን ምናምን ምናምን ብቻ ራጉ ኤልም ምናምን ብዙ ማላዎች እንደረደረ ኦኬ፣ በቃ ምናምን ያው ዝም አልኩት። ከዛ የዛን ቀንም እንደዛ ጦስን እናገረው በቃ ያንን ያለኝ። ከዛ በስንተኝ የሆነ ጊዜ ላይ በቃ እኔ በጣም ነገሮች ተደራረቡ። ስድብም በቃ መሰዳደብ ሆነ እንዳልኩች ማለት ነው ስድብ ነው በቃ የበዛ።